እንግዲህ ውዶችዬ ቲና ከቤት ወጥታለች ማለት ነው። ቲና እንግዲህ ሻንጣዋን ይዛ ከቤት ወጥታለች። በራፍ ላይ የሆነ ሰው አግኝቶ ወደኋላ ያስመልሳታል ወይስ አያስመልሳትም ወይስ ደግሞ በቃ ወጥታት ትሄድ ይሆን? ማለትም እንግዲህ እና አባባን ካሌብን፣ እንዲሁም ኤደንን፣ ዳኒን ሁሉንም ትወዳቸዋለች ኢቨን ቴና እንኳን የዜን ያክል በደል እያደረገችባት ትወዳታለች። አሁን ላይ ግን ቴና በስውር እየተጠቀመች ነው። ያለ እኔ የገረመኝ ነገር ማለት ነው ትሁቴ በጣም አስተዋይ ናት፣ በጣም ጎበዝ ነች እና ብን እንኳን ልክ እያሰውየው ማለት ነው መጥቶባት ከዛ ከሮጠች በኋላ እሷ ሄዳ ተደበቀች። እሷ ከተደበቀች በኋላ ቀጥታ ቲና ስትመጣ ትሁቴ መጠርጠር ነበረባት ምክንያቱም ትሁት አድራ ነው የመጣሁት። አዛው አድራ ቆይታ ነው የመጣችው። ስለዚህ አድራ አንድ ቀን አድራ ወላ ስለመጣች እንዴት እዚህ ተገኘች? በርግጥ ጠይቃታለች። ምን ብላታለች? የት ነበርሽ አንቺ? ግን እንዴት መጣሽ? በርግጥ ከጉድ ነው ያወጣሽኝ። በነገራችን ላይ የትሁትም ግንዛቤ ካልሆነ በስተቀር ከጉድም አላወጣቻትም። ምክንያቱም ኦረዲ ሰውየው ኮ ሰውየው ሄዷል። ትሁት ደግሞ ረዲ ምን አድርጋለች? ወጥታለች። ማለትም እሱን አምልጣዋለች፣ ተደብቃለች። በእርግጥ ሰውየው የት እንዳለች እኳ አይቷታል። ግን ምንድን ነው ከቲና ጋር ተነጋግሯል። ምን ብሏታል? በኋላ ላይ እንደተመለከት ነው ግን፣ ያመነች ይመስልሻል ሲላት፣ አዎ አምናኛለች ብለዋለች። ምን እኮ አዎ ታምንሻለች፣ ትሁቴ እንደ ስሟ ናት ብሎ የፍቅር ዓይን የፍቅር ምልከታ ነው ሲመለከት የነበረው። ዲስ ሚንስ ይህ ሰው ለትሁት የዱሮ ፍቅረኛዋ ነው የሚወዳት፣ ብቻ እንደዛ ነው። ስለዚህ አሁን ላይም በጣም ትልቅ ችግር ይፈጥራል። ምክንያቱም እኔ ጋ ሁኚ፣ እኔ ጋ ካልሆንሽ በስተቀር ብሎ ትልቅ ችግር ሊፈጥር ስለሚችል ነው። አሁን ላይ አይ እናንተንም መወዳችሁንም ሰዎች ማጣት አልፈልግም፣ ይሄ ተንከሴስ እናንተን የሆነ ነገር እንዳያደርጋችሁ ሳልወድ በግዴ ከዚህ ቤት መሸሽ አለብኝ። እሱ ደግሞ ምን ብሏታል? ሕይወትሽን በሙሉ ሳንቀጠቀጠሽ ነው የምኖረው ብሏታል። እና እንዴ ሰው ከወደደ ካፈቀረ ምንድን ነው ማንቀጥቀጥ? ለምን ምን አስፈለገ? በጣም ከባድ ነው። እና የሰውዬ ይህንን ሁሉ ጥያቄ መመለስ አለበት ማለት ነው። ከዚህ ሰውዬ አንፃር እንግዲህ ህይወትሽን አመሰቃቅለዋለሁ፣ ገና እንቀጠቅጥሻለሁ እያላት ነው የሚገኘው ማለት ነው። ለዚህም ነው ትውቴ እናንተን እንዳያስጨንቃችሁ ትቼ ልውጣ ብላ ትታወታለች። በነገራችን ላይ ቲና ሁሌም ቢሆን ጥሩ ስራ እንደማትሰራ ሁሌም ቢሆን መጥፎ እንደምትሰራ ያውቃሉ። በእርግጥ ለዚህም ነው ትውቴ ምን ብላታለች? እንዴ እውነት አንቺ እኔ እንድታድኝ መጥሽ ልመንሽ ብላታለች። እና እንዴ እኔ በእርግጥ ጥሩ ስራ ሰርቼ አላውቅም። አሁንም በዚህም እንድታመሰግኝኝ እንድታሞግሽኝ አይደለም፣ ግን በቃ ደርሽልሽ አሉ ለነፍስሽ ብላታለች ማለት ነው። እና እዚህ ጋር ትሁት የተሳሳተችው ምንድን ነው? እችን ጭራቅ እንዴት አመነቻት? በዛ ላይ አድራውላ ነው የመጣችሁ። በእርግጥ ትሁት እንደ ስሟ ትሁት ስለሆነች ቴና ከቤት የጠፋች ጊዜ የት ሄደች ብላ በጣም ስትጨነቅ ነበረ። ግን የሚገርመው ነገር እሷ የጠፋችው ምን ለማድረግ ነው? ይሄ ሰውዬ ጋር እየተመካከረች ነበር፣ ቲናን ቲና ማለት ነው ከሰውየው ጋር እየተመካከረች ነበር። ምን ለማድረግ ትሁትን እንዴት ማጥመድ እንዳለባት፣ ትሁትን እንዴት አድርጋ አሳልፋ ለሱ መስጠት እንዳለባት እሷ ሳትጠረጠር ማለት ነው። እዚህ ጋ አሁን ቲና ካልተጠረጠረች ሰውየው ቢታ ያው ሌላ ሰው አያውቀውም ሰውየው እንዳስፈራራት እሷ እንደምታውቀው እሱ እንደሚያውቃት የሚያውቀው ማነው ነው ቲናና ራሷ ትሁት ብቻ ናት። አሁን ላይ ትሁት ያሰበችው ምንድን ነው ሰውየው ወስዶ ትሁትን ያግታታል። ከዛ ቲና ትመጣና አንቺ ብሎ ሰው አትራፊ ከኔች አባባን እንዳስመለትሽው ከዚህ ሰውዬ እጅ ግን ማንም ሊያስመለጠሽ አይችልም ትላታለች ማለት ነው። ታዲያ በዛ ሰዓት አባባ እና ዳኒ እንዲሁም ካሊቡ ነው ፍለጋ ይደክማሉ ማለት ነው ነገር ግን እያለችበትን ቦታ የምታውቀው ማናት ቲና ና ቲና ብቻ ናት ቲና ደግሞ ሰውየውን ጥያቄ ጠይቀዋለች እንዲ ቆይ ግን ትትኔት ነው የምታውቃት ብለዋለች እሱ ምን ብለዋል ይህንን ጥያቄ እንዳትጠይቂ ደግሞ ልንገርሽ ይህንን በኋላ እነግርሻለሁ ነገ ስራችን ከጨረስን በኋላ ደግሞ ልንገርሽ ሁለተኛ ሌላ ጥያቄ እንዳትጠይቂ ብሏታል ጥያቄ አልወድም ብሏል ሰውየው ማለት ነው በነገራችን ላይ ሌባ ነው ያሯሯጠኝ ብላለች። ሌባ ሲያሯሩጣት ትሁት ደግሞ እንደዛ ስትሮ ቲና አገኘች ማለት አገኘችኝና በነብስ የደረሰች ስትል አባባም ካሊብም እንዴት እንዴት እሷ ልደርስልሽ ቻለች። አባባ እንግዲህ ቤተሰቤን መጠበቅ አለብኝ ከዚች ጭራቅ አሁን የታድራው ላ እንደመጣች አናውቅም። ይህን ለኛ ጉድጓድ እየቆፈረች ሊሆን ይችላል ብለዋል። እንግዲህ ጉድጓድ እንደምትቆፈር የታወቀ ነው። ስለዚህ እቺ ጉድጓድ የምትቆፈር ሴት እንዴት ነው ያመኗት? ላለችው ነገር ማመናቸው በእውነት ልክ አይደለም። በሚያሳዝን ሁኔታ ደግሞ አምነዋታል። በሚያሳዝን ሁኔታ ማለት ነው። እና ጤና ብዙ ነገር እንደምታደርግ ይታወቃል። እና እንዴት ነው ያመኗት የሚለው ነገር እንዳለ ሆኖ፣ ነገር ግን አሁን ወደፊት ምን ሊሆን ይችላል በቲና ላይ ማለት በትሁት ላይ ምን ሊደርስባት ይችላል? ስንል በነገራችን ላይ ቲና በጣም ይልብልብ ተሰምቷታል። ባለ አንድ ሚሊዮን ብሩም ያጋቹ ደውሎ ብሬ ናምጭ ያለዛ ጉድሽ ነው ማፈላው ሲላት አንድ ሚሊዮን ቦታ ሳልቆራርጥህ ስነስርዓት ይኑር ብላ ጭራሽ ዝታበታለች ማለት ነው። ዘይገርም እሷ ደግሞ ይህንን ያለችው ለዚህ ለአጋቹ ማለት ነው። አንድ ሚሊዮን ቦታ ሳልቆራርጥህ ስልኬ ላይ እንዳትደውል ያለችው ይህን ሰው ተማምና ነው። ይሄ ሰው ማለት ደግሞ ትሁትን ስጭኝ እኔ ደግሞ ባለ አንድ ሚሊዮን በሩን ልክ አስገባልሻለሁ ብሏታል። እኔ ገረመኝ። ያ ሰውዬ ሰማይ ሰበር የሚያክል ሰውዬ ነው፣ ይሄ ደግሞ የሆነ ድንክ ነገር ነው። እንደው አብረው እንኳን ቁመው ስናይ እኮ በስተ መጨረሻ ላይ በጣም ነበር የሚያስቀው ማለት ነው። እና ይውጠዋል ሁላ ማለት ነው። እንዲሁ ሳያላምጥ ነው የሚውጠው እውነት እና በምን ምን ለማበርግት በመወፈር እንትን በማለት ስላልሆነ፣ አባባ እራሱ አጋጩን አንተ እንኳን በመርፌ ብነካ የምትተረሽ ነው የምትመስለኝ ብለውታል ግን ይሄ ሰውዬ በጣም በኮንፊደንስ አንቺ ብቻ ትሁትና ሲዥኝ እኔ ግን ሌላው እንደኔ ተው ያለው ነገር በጣም የሚገርም ነው። እሱን የምናይ ይሆናል ማለት ነው። ነገር ግን ካሊብ የተናገረው ነገር አለ። ካሊብ ለአባባ አባዬ እች ልጅ እኮ ዘላን ሆነች፣ አንተ ደግሞ ፊት እየሰጣት ስለሆነ ይሄው እሷ እየተሽከረከረች ነው። ጭራሽ ቤትም አትቀመጥም። በዚህ ማታ ወጥታለች። ይኸው እኔ እኮ የምናገረውን የሚሰማኝ የለም እሻ አሁን የሆነ ነገር ሆና ቢሆን ማን ያለ ነው የሚባለው? እንዴት በዚህ ሰዓት ትወጣለች ብሏል። እሱንም ያለው ምንድን ነው እንግዲህ ትሁት ከዛ ከጨለማ በኋላ ከተመለሰች በኋላ ያተረፈችኝ እኮ ቲና ናት ስትል ነው። አዎ እኔ እኮ እናገራለሁ አትውጭ እላለሁ። ለነገሩ እኔንማ ማን ሰምቶኝ። በጣም ነው ያስቀው እዛ ላይ እና አባባም እንዴ ተዋት ትንሽ ልጅ እኮ አይደለችም ትልቅ ልጅ ነች፣ ደሞኛ ልንቆጣጠራት አይገባም ልጅ አደለች እንደ እንደ አንተ ልጅ ስለሆንክ ነፃነት አለ። ለምን እሷም እኮ እንደ አንተ ልጅ ናት። ስለዚህ ነፃነት አላት። እንደፈለገች መሆን ትችላለች ብለዋል እንግዲህ ካሊብ ታዲያ እንዴ አባዬ፣ ምን ማለት ነው? እሷ እኮ ሴት ናት። እንዴት ነው እኩል? ምን ሆነው እኔ ወንድ ነኝ። ስለዚህ እኔ ነገር ያለው በኋላ የሆነ ነገር ሆና ብትመጣ ኃላፊነቱን የወሰድ ነው እኛ ነን ብለዋል። አባባ ደግሞ አታስብ ምንም አትጨነቅ፣ እሷ ለራሷ አይደለም ለሌላ ሰው እንኳን ትተርፋለች፣ ስለዚህ ተው ብለውታል። ቆይ አባዬ ምንድን ነው የምትለው? ሲል ጊዜ ምን ነው እኔ እኮ ወንድ ጋር ሁላ አይቻታለሁ ብሏል ካሌብ። አዎ እያ የምታየው ጓደኛዋ ነው ፍቅረኛዋ ነው ምን ነው አንተ ወደድካት እንዴ ብለዋል እና ካሌብ እንዳፈቅራት እኔ ደጋግሚ እየነገርኳቸው ነበረ። እውነት ለመናገር ማለት ነው ሁላችንም የምናውቀው ነገር ነው። ሞር ግን ከመጀመሪያ አካባቢ ጀምሮ ካሌብ እና እሷ መጨረሻ ላይ እንደሚጋቡ አሁንም ነግራቸዋለሁ። እና ካሌብ እንግዲህ ወዷታል፣ አፍቅሯታል፣ ፎንቅቋል፣ ብዙ ነገር ሆነዋል ማለት ነው። ታዲያ አሁን ላይ አባባ ምን ነው ልጅ ወደድካት እንዴ ሲሉት ሼም የያዘው ለምንድነው? ነው ሼም የያዘው እንዴት እንዴት ሰራተኛ ወደደ ምናምን ይለዋል መስሎት ነው። ነገር ግን አባባ ትሁቴን የሚያይዋት እንደ ሰራተኛ ሳይሆን እንደ ልጅ ነው። እንደ ልጅ ስለሚያይዋት ምንም ቢያፈቅር ራሱ እሱ ደስ ይላቸዋል እንጂ አይከፋቸውም። እና ስለዚህ አሁን ላይ ካሌብ እንዳፈቀራት ግልጽ ወጥቷል ማለት ነው። አሁን ላይ ታዲያ ትሁት ከዚህ ቤት ወጥታ ስትጠፋ ፈልጎ ራሱ የሚያገኛት ካሌብ ነው። ምክንያቱም ካሊብ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። እንዳይነግራት የሚያዘው ስለዚህ ምንድን ነበር አማራጩ። አባባ ፍቅረኛ አላት፣ የትሁት ፍቅረኛ አላት ሲሉ በጣም ነበር የደነገጠው። በጣም ማለት ነው። እንዴት ማለት ለምን ብቻ። ኧረ ካሊብ ለምን ይባላል እንዴ! በቃ ፍቅረኛ አላት ነዋ። ደስ የሚለው ግን የላትም እና እና እሱም እንግዲህ ደንግጦ በርግጎ ሂዶ፣ ትሁት ግን ለምን አልነገርሽኝም፣ ለማንኛውም ይሄንን አብል አሁንም ለምትወጂው ሰው ስጭው ብሏታል። እሷም አይ የምወደው ሰው የለኝም ስትል እውነትሽ ነው? የምትወጂ ሰው የለሽም እውነትሽ ነው ብሏልኝና አሁን ላይ እሱ ራሱ እንዳፈቅራት ገብቷታል። ነገር ግን ደግሞ ከእንደዚህ አይነት እሳት ልትከተው አላሰበችም። ምክንያቱም አልፈለገችም። ምክንያቱም ይሄ ሰውዬ ካሊብንም አባባንም ሁሉንም ሰው ሊጎዳ ይችላል። በጣም መጅኑን የሆነ እንትን ነው፣ ክሬዚ ነገር ነው። ስለዚህ በትሁት በኩል ክሬዚ ነው ማለትም በቃ ትሁትን የነካ ትሁት የኔና የኔ ብቻ ነች፣ ማንም ሊነካት አይገባም ብለዋል ማለት ነው። ስለዚህ አሁን ላይ ታዲያ ትሁት ከዚህ ቤት ወጥታ ስትሄድ ነው እንግዲህ ካሌብ በጣም እብድ ነው የሚሆነው። እብድ እንዴት በተለይ የጻፈችው ደብዳቤ በጣም ያስለቅሳል። እውነት ለመናገር እኔ በዚህ ቤት ውስጥ እንደ ሰራተኛ ሳይሆን እንደ ልጅ ነው የኖርኩት። አባዬ በጣም ነው የምወደው። የኔና ያንተ ልጅና አባትነት ደግሞ እየጸናው ጤና በምታደርገው ግፍ እኔም ደግሞ እሷን በመፋለም አንተን በመጠበቅ በዚህ መልኩ የቀጠለው የአባትና የልጅ ፍቅር ነገም ቢሆን እንዳይቀንስብኝ አባዬ በጣም ነው የምወድህ። ከአባቴ በላይ ነው የማይክ ካሊብ ወንድሜ ይወዳሃለ። ብቻ ካሊብንም በጣም ነው የምትወደው። እንደገና ኤደንንም ነግራታለች። ኤዱዬ በጣም ወድሻለው፣ ካሊብ አባባን አደራ ብላታለች። ና ልትሄጂ ነው እንዴ ስትላት፣ ግን አይ ልሄድ አይደለም ነው ያለችው። ምክንያቱም አሁን ልሄድ ነው ብላ ብትነግራት ለኤደን ኤዱ ደግሞ እንዳትሄድ ነበር የምታደርጋት በነገራችን ላይ ኤዱ እንግዲህ ዳኒን ያው ታፈቅረዋለች ትወደዋለች፣ የታወቀ ነገር ነው። አሁን ላይ ደግሞ በጣም ፍቅሯ ጨምሮባታል ማለት ነው። እንግዲህ ዳኒ የሚቀመጥበት ቦታም ሄዳ ቼክ እያደረገች ተመልክተናታል። ታዲያ እንግዲህ ዳኒ ምንድነው ያደረገው ማለት ነው? ዳኒ በጣም በሚገርመው ሁኔታ የሚቀመጥበት ቦታ ነበረና ተነስቶ ልክ ኤደን ወደሱ መቀመጫ ቦታ መጥታ ቼክ ስታደረገው ነበር እሱን ስትፈልግ፣ እና እሱም አየዱ ተወችኝ አለሽ እኮ ማረባውኝ ብሽ ነው እንጂ ብሏል። እና እንግዲህ ዳኒና ኤደንም እንዲታረቁ ትውቴ ለኤደን ምክር መክራት አለች ማለት ነው። ኤዱ እንግዲህ ያለችው ምንድን ነው ወይኔ ትውቴ፣ እኔ እኮ ምን ላድርግ በቃ ከልቤ ላወጣው አልቻልኩም ብላታለች። እና ትሁትም ስትመልስላት ከልብሽ ማውጣት የሌለብሽን ነገር ለማውጣት ስለሞከርሽ ነው የደከምሽው። በያትድ ከሚ አታውጭው፣ ይቀመጥ። ዳኔ ጥሩ ልጅ ነው። አሁን ደግሞ እየተስተካከለ ነው። ስለዚህ አብራችሁ ሆናችሁ ብዙ ልጆች ወልዳችሁ ብዙ ነገር እንደምታደርጉ ነው እኔ የማስበው ብላታለች። እውነት ለመናገር አዎ ሁለቱ ይጋባሉ። ትሁትና ካሌብም ይጋባሉ ማለት ነው። ቲና ጨብጫብ ሆና ነው የምትቀረው። የክፉ ሰው መጨረሻ መቼም ጥሩ ነገር ሊሆን አይችልም። ስለዚህ አሁን ቀጣይ ትሁት ከዚህ ቤት ወጥታ ከሄደች በእውነቱ በጣም ከባድ ነው የሚሆነው። ግን ትሄዳለች ወይ ሳትሄድ እስኪ እናንተ ምን ትላላችሁ? ውዶቼ አብራችሁ ስለቆያችሁ አመሰግናለሁ። ቀጣዩን በቀጣይ ክፍል ይዤላችሁ የመመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ተወዳጆች ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።